ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምሥራች ኢየሱስ በቶሎ ይመጣል። ሰላም ጤና ይስጥልኝ። በመላለሆናችሁ የድንቅ ፍጻሜ ክሰቦችን የምትከታተሉ በተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን ሰነበታችሁ? ወንድማችሁ አገልጋይ ሬነ የምጽአቱ ድምፅ ነው። በወቅታዊ መረጃ ላይ መጥቻ ያለው ዘመንን ለመቃኘት ከእግዚአብሔር ቃል እየተነሳ በዓለማችን ላይ እየተከሰቱ ያሉ ክስተቶችን እንደ ክርስቲያን፣ እንደ ዘመን መርማሪ ሰው መንፈስ ቅዱስ እንደሚመራቸው እግዚአብሔር ልጆች በጥልቀት እንመለከታለን። ዛሬ በወቅታዊ መረጃ ላይ ሶስት ዋና ዋና ጉዳዮች ላወራችኋለሁ። የመጀመሪያው በአሜሪካ ምድር የተገለጠ የታየ ጨረቃ ገደሮች ወይም ደግሞ ሬድ ብለድ ሙን ብለው የሚጠሩት ክስተት ተከስቷል። ይህም በተመለከተ መረጃ አለኝ። በመቀጠል ደግሞ ሶስተኛውን ቤተ መቅደስ በተመለከተ እስራኤል የሚገነባውን የሚጠበቀውን ሶስተኛውን ቤተ መቅደስ በተመለከተ ከቀያይ ገደሮቹ ጋር ተያይዞ አንዳንድ መረጃዎች አሉ። ይህን አካፍላችኋለሁ። በመቀጠል ዶናልድ ትራምፕ የመጀመሪያውን ወደ ስልጣን ከመጡ የመጀመሪያውን ጥይት ተኩሰዋል። ማን ላይ ተኮሱ? ለምን ተኮሱ? እነዚህ ነገሮች እንመለከታለን ማለት ነው። የመጀመሪያው መረጃይን ከመጽሐፍ ቅዱስ በመነሳት አቀርብላችኋለው ትንቢተ ዩኤል ምራፍ ሁለት ቁጥር 31 ላይ ያለውን ቃል መነሻ አደርጋለሁኝ። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ፣ ጨረቃ ወደ ደም ይለወጣል የሚለው እንግዲህ ሳይመጣ ነው የሚለው። ይሄ ታላቁና የሚያስፈራው የእግዚአብሔር ቀን ሲመጣ አይደለም። ያ ቀን ሲመጣ አይደለም። ያ ቀን በጣም ድቅድቅ ጨለማ ነው። በጣም አስፈሪ ነው። የመፍረስ ቀን ነው። የመጥፋት ቀን ነው። የፍርድ ቀን ነው። የጦርነት ቀን ነው። ምናልባት ይህ ታላቁና የሚያስፈራ እግዚአብሔር ቀን የሚለው አርማጌዶን ነው። የአርማጌዶን ጦርነት ነው። ዮሐንስ ራዕይ ምዕራፍ 16 ላይ በታላቁና በታላቁ በእግዚአብሔር ቀን በሚሆነ ጦርነት በማለት አርማጌዶን ላይ የሚሆኑ ጦርነት ነው ይሄ ቀን የሚናገረው እንግዲህ ነቢያቱ በብሉይ ኪዳን ላይ ሆነው ሲመለከቱ አሻግረው የሚመለከቱት የዘመን መጨረሻ ነው። የዘመን ፍጻሜ ነው የሚመለከቱት። ከዚህ በፊት ደጋግሜ እንደነገርኳችሁ አሁን ያለችው የክርስቶስ ሙሽራ የሆነችው ቤተ ክርስቲያን ለነቢያቱ አልተገለጠለች፣ አልተገለጠችም፣ ሚስጥር ነበረች። ስለዚህ የሚያውቁት እነሱ የተገለጠላቸው የተረዱት፣ እግዚአብሔር ከእስራኤል ጋር ጀምሮ እንደሚጨርስ ነው። እዚህ መጨረሻ ላይ የሚሆነው አርማጌዶን ነው። ስለ አርማጌዶን ነው አብዛኛው የትንቢት መጽሐፍቶች የሚናገሩት የመጨረሻው ጦርነት የሚሉት የአርማጌዶን ጦርነት ነው። ይሄ ራእይ 16 ላይ ይጠቀሰው ነው ማለት ነው። ስለዚህ ታላቁና የሚያስፈራ እግዚአብሔር ቀን የሚለው አርማጌዶን ነው። እና በዚያን ቀን ነው የሚለው ያ ቀን ሳይመጣ ነው የሚለው ቀኑ ከመምጣቱ አስቀድሞ ቀኑ ከመምጣቱ በፊት ቀኑ ለመድረሱ ምልክት የሚሆኑ ወደ ቀኑ ለመቅረባችን ምልክት ልብ በሉ እንግዲህ ታላቁና የሚያስፈራ እግዚአብሔር ቀን አርማጌዶን ከሆነ የአርማጌዶን ላይ የለንም። አርማጌዶን ላይ አኖርምኛ አርማጌዶን ማለት ከሰባቱ ዓመት መከራ ፍጻሜ ላይ መጨረሻ ላይ የሚሆነው ጌታ ኢየሱስ በአካል ተገልጦ ከአሕዛብ መንግስታት ጋር የሚዋጋበት ራእይ 19 ላይ የምናገኘው ጦርነት ማለት ነው። ስለዚህ ይሄ ቀን ከመምጣቱ አስቀድሞ ምን ይሆናል ለሚለው ሳይመጣ ፀሐይ ወደ ጨለማ፣ ጨረቃ ወደ ደም ይለወጣሉ ስለሚል ይሄ ክስተት እነዚህ ክስተቶች የዘመን ፍጻሜ ምልክቶች ናቸው። ታላቁና የእግዚአብሔር ቀን ለመድረሱ ወደዚያ ቀን ለመጠጋታችን ወደ መጨረሻ መምጣታችንን ማሳያ ናቸው፣ የጨረቃ ደም መሆን የፀሐይ መጨለም። እነዚህ ምልክቶች ተደጋግመው ተደጋግመው ሲመጡ በከፍተኛ ደረጃ ምልክት ናቸው ማለት ነው ሶ እንግዲህ ይህ ቃል እዚህ ጋር ብቻ አይደለም ያለው። የሉቃስ ወንጌል ምዕራፍ 21 ቁጥር 25 ላይ ጌታ ኢየሱስ በእርግጠኛነት ስለ እነዚህ ሴሌስቲያል ቦዲስ የተናገረው አለ። ሉቃስ ወንጌል ምዕራፍ 21 ቁጥር 25 ላይ ጌታ ምንድን ያለው? በፀሐይና በጨረቃም በከዋክብትም ምልክት ይሆናል፣ በምድር ላይም አህዛብ ከባህሩና ከሞገዱ ድምፅ የተነሳ እያመለቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ፣ የሰማይ ኃይላትም ይናወጣሉና ይላል። እነዚህ ሴሌስቲያል ቦዲስ ወይም የሰማይ ኃይላት የሚባሉት ፀሐይ፣ ጨረቃ፣ ኳክብት እነዚህ በከፍተኛ ደረጃ እየተናወጡ ያለበት ከዚህ ቀደም የፀሐይ ግርዶሽ የጨረቃ ግርዶሽ ቢኖሩም በጣም በፍጥነት በተደጋጋሚ እየታዩ የመጡበት ሁኔታ ነው ያለው። ግን የብቻ ሳይሆን አሁን በአሜሪካ ማያሚ ላይ የታየው የጨረቃ ግርዶሽ ሐሙስ ለአርብ ሌት፣ አጥቢያ ለሌት ነው የታየው። ያ ግርዶሽ ጨረቃዋን አላጨለማትም፣ አላጨለማትም ያደረጋት ምድር ነው። ደም ያስመሰላት ማለት ነው። ወደ ደም ደም የለበሰች ነው የመሰለችው። ስለዚህ እነዚህ ምልክቶች እንግዲህ ወደ ዘመን ፍጻሜ ወደ እግዚአብሔር ቀን ወደሚያስፈራው ወደ እግዚአብሔር ቀን እየተጠጋን እየደረስን ለመሆኑ አንድ ምልክት ናቸው ማለት ነው። ይህንን ሁሉም የእግዚአብሔርን የዘመን ፍጻሜ የሚያጠኑ ወይም ደግሞ እስካቶሎጂን የሚያጠኑ ሊቃውንቶች በሙሉ በዚህ ይስማማሉ ማለት ነው። ከዚህ ጋር ተያይዞ እንግዲህ ከብለድ ሙን ጋር ተያይዞ በጣም በጣም ወሳኝ የሚሆኑ ትልቅ ክንውኖች ወይም ክስተቶች በእስራኤል ታሪክ የተከሰቱ ተብለድሙን መታየት በኋላ ነው። ደም ከምትመስለው ጨረቃ መታየት በኋላ በጣም በጣም ወሳኝ የሆኑ ክስተቶች በእስራኤል ላይ ተከስተዋልና ና ከእነሱ ጋር የሚተያዘ በጣም ሰፊ ታሪክ አለው። እንግዲህ እስራኤል ደማሆን ያለችበት ሁኔታ እናውቃለን። በጣም በከባድ ጦርነት ያለችው ምናልባትም ወደፊት ወደፊት ለፊት በጣም የሚያስፈራ አደገኛ ነገር ውስጥ ትገባለች ብዬ አስባለሁ። ለምን ጦርነቶች ቆሙ ይመስላሉ፣ ግን ነገሩ ልክ እንደ ፍም እሳት ተቀብሮ ተሸፍኖ ነው ያለው ውስጥ ለውስጥ በጣም እየበረታ እንደ እሳተ ገሞራ እየተብላላ ያለበት ሁኔታ ነው ያለው። ከዚህ በሰባት አቅጣጫ ጦርነት ተከፍቶባት የነበረችው እስራኤል አሁን በከፍተኛ ውጥረት ውስጥ ነው ያለችው። እንግዲህ ከዚህ ጋር ተያይዞ ምንድን ነው ከዚህ ብለድሙን ጋር ተያይዞ በዚህ 25 በፈረንጆች ማለት ነው፣ ምን ሊከሰት ይችላል የሚለው ነገር በሂደት አብረን የምንመለከተው ነገር ነው የሚሆነው ነገር። ግን ቅድም እንዳልኩት በጣም ብዙ የዘመን ፍጻሜ አጥሚዎች ወይም ደግሞ በእግዚአብሔር ፕሮፌቲክ ታይም ቴብል ላይ የሚሰሩ ሰዎች ይህን ነገር ከብዙ ነገር ጋር ያገናኙታል። ዝም ብሎ አይመለከቱትም። ለምን እግዚአብሔር ራሱ እነዚህ ነገሮች ለዘመናት መስፈሪያ እንዲሆኑ እንዲሁም ለልዩ ልዩ ክስተቶች ምልክት ጭምር እንዲሆኑ በሰማይ ላይ እንዳስቀመጣቸውና የእግዚአብሔር መናገሪያ አንደበቶች እንደሆኑ ተገልጿል። ዘፍጥርታይ ማለት ነው። ከዚህ አንጻር እንግዲህ ይሄ የጨረቃውን ደምነት መቀየር ምልክት ነው የዘመን ፍጻሜ ላይ እንዳንዱ ምልክት ነው። ነገር ግን ከዚህ ጋር ተያይዞ የሚከሰተው ነገር ምንድን ነው? ፍርድ ነው የሚገለጠው በምድር ላይ አዲስ ክስተት ነው የሚሆነው ምንድን ነው የሚሆነው የሚለው ነገር አብረን የምናየው ነው ግን አለም ላይ አጠቃላይ ሆኖ ያለው ነገር ስንመለከተው የፖለቲካ አስተላለፉ የኢኮኖሚ ውድቀቱ የማህበራዊ ፍልሰቱ እጅግ በጣም ሰፍቶ እናየዋለን ስለዚህ በጣም በብዙ ሀገሮች ላይ የምናያቸው እና የምንሰማቸው ነገሮች በሙሉ ቤተክርስቲያን ጨምሮ ትንሽ ደስ የማይሉ ናቸው እንግዲህ ይሄ ደግሞ ምልክት መይዞ ይመጣል የሚለውን በቀጣይ አብረን እናያለን ማለት ነው የመጀመሪያው መረጃ ይሄ ነው ሁለተኛው መረጃ ሳልፍ የሶስተኛው ቤተ መቅደስ ጉዳይ ነው። እንግዲህ እስራኤል በከፍተኛ ደረጃ በዝምታ የማትመለከተው ቸል የማትለው የማታንቀላፋበት ጉዳይ ቢኖር የሦስተኛው ቤተ መቅደስ መሰራት ነው። ከዚህ በፊት ነግሬያችኋለሁ። እነዚህ ቀያይ ጊደሮች ወደ እስራኤል ምድር እንደገቡ ወዲያውኑ ሐማስ የአላክሳ ጎርፍ በሚል ማዕበል በሚል ታላቅ ጦርነት በእስራኤል ላይ ቀስቅሰው ነበረ። እንግዲህ ያ ጦርነት 16 ወር ፈጅቶ ጋዛን እንዳልነበረች በፍረሳሽ ግማሪ ሞልቷት፣ አሁንም ነገሩ በንጥልጥል ነው ያለው። በእስራኤል እና በሐማስ መካከል ያለው የተኩስ አቁም ስምነት ስቲል ገና እየተጠበቀ ያለ በንጥልጥል ያለ ጉዳይ ነው እንጂ አልተቋጨም ማለት ነው። ለዛ እንግዲህ መነሻ ምክንያቱ የሆነችው የሆኑት ነዚ ቀያይ ጊደሮች ከአሜሪካን ሀገር ቴክሳስ ግዛት መምጣታቸው ነው። ከነዚህ ጊደሮች ጋር ተያይዞ ጦርነት ምናመጣው የሚል ሰው ካለ እነዚህ ጊደሮች ካልተሰዉ ቤተ መቅደሱ አይሰራ፣ እነዚህ ጊደሮች ካልተሰዉ ንዋያ ቅድሳቱ አይቀደሱም፣ ካህናቱ አይቀደሱም። ሁሉም ነገር የሚነጻው በቀያይ ጊደሮቹ አመድ ነው፣ በሊቪንግ ዋተር በተበጠበጠ ከተቃጠሉ በኋላ አመዳቸው ተበጥጦ የሚረጨው ያለዚያ አይነጹም። ማንም አይነጻም። ማንም አይነጻም እና ከዚህ ጋር ተያይዞ የቀይ ጊደሮች መምጣት እንግዲህ የመቅደሱ መሰራጡን ካደረገ መቅደሱ ደግሞ የሚሰራበት ቦታ ላይ አለክሳ ሞስክ እንዳለ ይታወቃል። የዚህ አለክሳ ሞስክ ለውና አደጋ ላይ ስለሚገባ ሀማስ ያለ መከላከል የከፈተው ዘመቻ ነበረ። ነገር ግን ያው ነገሩ ሀማስን ወይም ደግሞ ጋዛውያንን ቤት አልባ አገር አልባ አድርጎ በዚህ መንገድ ቀጥሎ ወደዚህ ደርሶ ነው ያለው። እንግዲህ በቅርቡ የአሜሪካው ሴክሬታሪ ኦፍ ዲፌንስ ፔት ህክሴት ወደ በእስራኤል ጉዳይ ላይ ሲናገሩ ምንድን ነው ያሉት ሶስተኛው ቤተ መቅደስ ለምን እንደማይገነባ አላውቀም እና ጊዜው አሁን ነው ህክሴት ምንድን ያሉት ጊዜው አሁን ነው ሶስተኛው ቤተ መቅደስ ለመስራት ጊዜው አሁን ለምን እንደማይገነባ እኔ አላውቅም እናንተም አታውቁም ግን መገንባቱ አይቀርም ብለው ተናግረዋል ማለት ነው ስለዚህ የፕሬዚዳንት ትራምፕ የመከላከያ ሚኒስትር የሆኑት ህክሴት ይህን ሲናገሩ ከዶናልድ ትራምፕ ጋር ሳያወሩ ወይም ደግሞ እንደ ሀገር አቋም ሳያያዝበት እንዳልሆነ ግልጽ ነው። እዚህ ሀማስ ደክመዋል። ሀማስ አሁን በዚህ ደረጃ መቅደሱን በተመለከተ ለመከላከል ማነው ጥቃት ለመፈጸም መስሪያ ላይ አቅም ይኖራል ተብሎ አይታስብም። ስለዚህ መቅደሱ ለመስራት ጊዜው አሁን ነው የሚል አቋም ተይዘው ነው ያለው። አንድም የአይሁድ ታዋቂ ራባይ

ክርስቶስ ፍጹም ንጹሃ ባህሪ እንደሆነ ቅዱስ እንደሆነ ኃጢአት አልባ እንደሆነ በደሙ የኃጢአት የዓለምን ኃጢአት ሊወስድ የመጣ ኃጢአት የለሽ እንደሆነ ማሳያ ነበር። እሱ ለእኛ እንግዲህ ተፈጽሟል። እኛ እውነተኛውን ጊደር ታርዶልን፣ በልተናል፣ ጠጥተናል ክርስቶስን። እሱ ደግሞ ገና ምሳሌው ላይ ቆሞ ነው ያሉት። ነገር ግን አልፎ አልፎ አሁን ጊደሮቹ እያደጉ ሲመጡ የተለየ ጸጉር ማሳየት ጀምረዋል የሚል ኦምርማልና ሪሊ እነዚህ ጊደሮች ለመስዋዕት ይበቃሉ አይበቁም የሚለው ነገር አከራካሪ እየሆነ መጥቷል። ሌላ ጊደር ይፈልጋል ወይስ ደግሞ እንዲህ ሌላ ወደ ብራውንነት ብራውን ብራውን ወደ ቀይ ስለሚጠጋጋ ችግር የለባቸውም። እሱ ነገር ወደ ነጭነት ዋይት ሄር ከመጣ አለቀ፣ አይሰውም ማለት ነው። አንድም ነጭ ጸጉር ከተገኘ ና ያ ነገር እየታየባቸውን ያን ጸጉር እያበቀሉ ነው የሚል ሮመር አለ ያው ቴምፕል ኢንስቲትዩት የሚባል ቴምፕልን ጉዳይ የሚከታተል ተቋም ራሱን ችሎ አለ። በዛ በኩል እንደዚህ አይነት መግለጫዎች የተሰሙ ናቸው ያሉት፣ በቀጣይ የሚሆኑ ነገር ነው ያለን። እኔ ግን አሁንም ቢሆን አቋሚ አንድ ነው። የክርስቶስ ተቃዋሚ ብለን የምንለው ሰው በምድር ላይ እስኪከሰት ድረስ መቅደሱ መስራት አይቻልም። የትኛውን ኃይል የአረቡን ዓለም ኃይል፣ የእስልምናውን ዓለም ኃይል ጸጥ አድርጎ አሁን ፕሬዚዳንት ትራምፕ በሚሄድበት ፍጥነት አይደለም ፕሬዚዳንት ትራምፕ በሚሄድበት ፍጥነት ሳይሆን የዓረቡን ዓለም ዝም ረጭ አድርጎ ያለ ምንም ተቃውሞ አላክሳ ሞስክ ፈርሶ ቤተ መቅደሱን ማሰራት የሚችል ብቃት ያለው የክርስቶስ ተቃዋሚ በምድር ላይ ሲከሰት ነው። ፍርስ ዴይ ልክ ቤተክርስቲያን ተነጥቃ በሚቀጥለው ሰዓት ወይም ቀን ሊሆን ይችላል። ይሄ ሰው በዓለም ላይ እራሱን ይገልጣል። ይሄ ሰው ይሄንን የሰባት ዓመት ፊርማ ሲፈራርብ የሰባቱ ዓመት መከራ ጊዜ ይጀምራል። አንዱ ዓላማው መቅደሱን ያለ ምንም ተቃውሞ በነፃነት መስራት ነው። ይለስራ የሚሰጣት የክርስቶስ ተቃዋሚ የለው ሰው ነው። ሶ ፓወርፉል ሰይጣን ኃይሉን፣ ስልጣኑ፣ ዙፋኑ የሚሰጠው ነው። እሱ ብቻ አይችላል። ትራምፕ ኦር ሰምበዲ ነው አይችልም። እዚያ አሁንም አይቻልም። ባይነኝ ቤተክርስቲያን ሰዓት ነጠቅ የክርስቶስ ተቃዋሚ ሳይገለጥ አይሆንም። ባይነኝ የሚቀጥለው ነገር አብረን እንመለከተዋለን እንመለከተው ነው የሚሆነው። እንግዲህ ሶስተኛው ቤተ መቅደስ በተመለከተ ከፍተኛ እንቅስቃሴ ነው ያለው ማለት ነው። ምንድን ነው የሚሆነው የሚለው እና ያለ አንዳንዶቹም ተጀምረዋል ብለው የሚያስቡ ሰዎች አሉ። እስቲል ስራው ኦልሬዲ ኢቭን መስዋዕት ተሰውተዋል ሰዎች አሉ። አይዶንቲንክ ሰው እንደዚያ ነው ብያለ ምንም ያለው ነገር በቀጣይ እንመለከታለን። ለምን በሚስጥር ሊሆን አይችልም በገሃድ ነው መሆን ያለበት ማለት ነው። እና የመጨረሻው መረጃ የሚሆነው ዶናልድ ትራምፕ የመጀመሪያውን ጥይት ተኩሰዋል። የተኮሱት እንግዲህ የመን ላይ በሚገኘው ሁቲ ላይ ነው ማለት ነው። እንግዲህ በየመኑ ሁቲ ላይ አስር የተመረጡ ሁቲ ይዞታዎች ላይ ከፍተኛ ጌጀት ድብደባ አሜሪካ አድርጋለች በዶናልድ ትራምፕ ትእዛዝ ማለት ነው። በዚህም የሞቱ ሰዎች አሉ፣ ዘጠኝ ሰዎች ሞተዋል። እንዲሁም ደግሞ ዘጠኝ ሰዎች እንደዚሁ ቆስለዋል ማለት ነው። እና ያው እንደምናውቀው እንግዲህ ሁቲ ምንም እንኳን ከሰ ራቅ ብሎ ያለ ቢሆንም እስራኤል ወደ ጋዛ የሚገባውን ምግብ እንዳይገባ በማገዷ ምክንያት ሁቲ የሚሳይል ጥቃት ሰነዝራለሁ እያለ ነበር። የሚሳይል ጥቃት ሰነዝራለሁ፣ እስራኤል በአስቸኳይ አንደኛ ወደ ሰላም ስምነቱ በአስቸኳይ ማትመጣ ከሆነ ሁለተኛ፣ ለጋዛውያን የመጣውን የምግብ፣ የመድኃኒት፣ የጋዝ፣ የነዳጅ፣ ሌላም ሌላም እርዳታ ማትለቅ ከሆነ የሚሳይል ድብደባይን ቀጥላለሁ የሚል ብለው ነበር። ይሄ ብቻ አይደለም፣ በቀይ ባህር ላይ የሚሄዱ የንግድ መርከቦች ላይ ጥቃት አደረሳሉ የሚል ዛቻ ሰምቶ ስለነበረ አሜሪካ በከፍተኛ ደረጃ ትልቅ መጠነ ሰፊ የሚባል ድብደባ በየመኑ ሁቲ ላይ አድርጋለች ማለት ነው። ይሄ በዶናልድ ትራምፕ ትዕዛዝ የተፈጸመ ጥቃት ነው። እንግዲህ አሜሪካ ይህንን ጥቃት ስትፈጸም መልእክቱ፣ በአንድም በሌላ መንገድ ለአንድ አካል ነው፣ ለኢራን ነው። ኢራኖች ወይ ሆነች እንመጣለሻለ የሚል ለኢራን የተሰጠ ማስጠንቀቂያ ነው ብለዋል። አንድ የጦር ሰው ማለት ነው። እዚህ ኢራን ሁቲ የምታስታጥቀው ኢራን ናት፣ ሂዝቦላ የምታስታጥቀው ሐማስ የምታስታጥቀው ኢራን ናት፣ ኢራን ናት። ሌላም አካል ካለ የምታስታጥቀው ከጀርባ ያለችው ሁሉንም ባክ የምታደርገው ኢራን ናትና በትክክል ይሄ ለኢራን ቀጥተኛ መልእክት ነው። ምክንያቱም ኢራን ዶናልድ ትራምፕ ያቀረቡላትን የኒኩለር አዲስ ስምምነት አልተቀበለችም። ዶናልድ ትራምፕ የፈለጉትን ማምጣት ይችላሉ ነው፣ ሲኦል ይክፈቱት ሰዓት ነው ያዝንሙት ብላለች። ኢራን አልሰማም ብላለች ማለት ነው። ስለዚህ ይሄ በቀጥታ ዶናልድ ትራምፕ ወደ የመን ሄደው ሁቲ ላይ እንደዚህ አይነት ከባድ ጥቃት ማድረሳቸው መልእክቱ በቀጥታ ለማን ነው? ለፔርዣ። ደግሞ አሁን እንግዲህ ዓለም ላይ ባለው ፖለቲካ እንቅስቃሴ ከዚህም በኋላ በሚኖረው እንቅስቃሴ ከፍተኛ ተዋናይ በምትሆነው በኢራን ላይ ነው ማለት ነው። እንዲህንን አድርገዋል ዶናልድ ትራምፕ። በቀጣይ ሁቲ ምን ይወስዳል? ከእስራኤል ጋር ያለው ነገር ወደ የት ነው የሚሄደው? የአሜሪካና የኢራን ጉዞ እንዴት ነው? የአሜሪካና የዩክሬንና ራሺያ ማለት ያለው ነገር እንዴት ነው የሚቀጥለው? እነዚህ ነገሮች የተከታተሉ ወደ እናንተ እናደርሳለን። ሁሉም ነገር የዘመን ፍጻሜ ማሳያዎችና ማስረጃዎች ናቸው። በቸልታ የሚታለፍ አንድ ነገር የለም። ያንዳንዱ ነገር ቀን ቆጥሮ ትንቢት ሰፍሮ የመጣ ነገር ስለሆነ በጥንቃቄ ማስተዋል ይገባናል ብዬ ያስባለሁ። እንግዲህ እነዚህ ነገሮች የሚያሳዩ ወደ ጌታ ያልጠጋ ነው ወደ ጌታ እንድንጠጋ ጌታ ኢየሱስን አዳኝ አርገን ያልተቀበል አዳኝ አርገን እንድንቀበል ደግሞ ወደ ጌታ ደግሞ የመጣ ጌታ እናውቃለን ብለምናስብ ሰዎች በክርስቶስ ኢየሱስ አዲስ ፍጥረትን ብለን ምናስብ ሰዎች ወንጌል ዘለመነሳት ወንጌል ዘለመውጣት። ጊዜው ዘመኑ እንደሆነ ለማሳሰብ ነው። ንቁ፣ ዘመኑ ደርሷል፣ ጌታ የሱስ ሊመጣ በደጅን ያለው እንዘጋጅ፣ እንታጠቅ፣ አብስተን እንጸልይ፣ ራሳችን ለእግዚአብሔር እንቀድስ። ከሚተረባመሰው ከሚገለባበጠው ዓለም ጋር እንዳንጠፋ እንጠቃቅ። መጪው ዘመን በጣም ከባድ ነው። ክርስቲያናዊ ስደት፣ የወንጌል ስደት፣ የአማኞች ስደት፣ የቤተ ክርስቲያን ስደት በመላው ዓለም ላይ የሚሆነው ይህ፣ ማስቆም አይቻልም። በዚህ ውስጥ ግን እግዚአብሔር ትልቅ ክብርና ኃይል ይገልጣል። ኃይሉን ለመቀበል ክብሩን ለመቀበል ይሄ አሁን ያለው ጊዜ መዘጋጃ፣ መታጠቂያ፣ ወገብ ማጥበቂያ ጊዜ ነው ማለት ነው። እንደ ኤልያስ ዋሻዋስ ገብቶ ከዛ በኋላ ግን በሰረገላ ፍጥነት ለመሮጡ ማለት ነው። ዘመኑን በዚህ መንገድ ማወጀት ያለብን ጊዜ ላይ ያለ ነው። ጸጋና ሰላም ከወላችሁ ጋር ይሁን። ተባረኩ። ሌለ ምጽአቱ ድምፅ ነኝ። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ካምላክ ጋራ ኑሮ እንደገና የሞት